ኤቢ ምን እያደረግሽ ነው? አንዳንዴ ፈራ ትሆናለህ። ይህን ታውቃለህ? ፈራ ማለት ትርጉምን ራሱ ታቂዋለች ይሆናል ባክ። አሁንም እናቴን አላቃት። አንተም አባዬ ብለሽ አትጥሪም ብለኛል። እህቶቼም እህታቸውን እንደሆንኩ እንኳን አያውቁ። በቃ ለዛ ነው። ኤቢ ራሱ ደስ ያላለት ዳጣ፣ አትቸኩኝ፣ ሁሉም ነገር ይስተካከላል። በዛ ላይ ዲኤንኤ ትመረመሪያልሽ ያልከኝ፣ እሺ። አሁን አንተስ አባቴ ባቶ፣ ከሳይንስ በላይ ደመ ነፍሴ ነግሮኛል፣ ልጄ ነሽ። እሱን የምናደርገው እኮ ሀሳባችንን እርግጥ አድርገን ለመቀመጥ እሺ፣ ቶሎ ምርመራ ይደረግ። ኤቢ ናታንን በተኛበት ሳመችው። ወይ ነይ ኤቢ ናታንን በተኛበት ሳመችው። ይሄ አስገድዶ ፍቅር ባሉት፣ አስገድዶ ፍቅር ባሉት እንዲሁም ደግሞ ኤቢ እንግዲህ የዳጣን ፀጉር ቆርጣ አለች ማለት ነው። ዲኤንኤ ለማስመርመር እንግዲህ እሷ አባቷ ለማስመርመር በእርግጥ ቃል ገብቶላታል። ነገር ግን ደግሞ ነገሮቹ እንደሚቆዩና እንደማይፈጥኑ መመርመር ግን ደግሞ እንዳለባቸውና አባቴ ባይሆንስ እያለች ዳጣ በፍራቻ ላይ ትገኛለች። ሁኖም ግን ደግሞ ምርመራ መደረጉን ተስማምታበታለች ማለት ነው። ነገር ግን ፍራቻ ያለው ከዳጣ አባት ወይም ከአባቷ ነው ማለት ነው። ምክንያቱም ነገሮቹ ቢሰሙስ ስ ለጓደኞችም አባቴ እንደሆንክ ላሳውቅ ልንገራቸው ስትለው እንግዲህ አባቷ አይፈልግም ማለት ነው። ምክንያቱም ይፈራል ወይም ደግሞ ፈርቷል ማለት ነው። ነገሮቹ ለሚስቱ እንዳታቅ፣ ቀድማ ከሁሉም በፊት እሷ እንዳትሰማ ነገሮችን የፈራ ይመስላል ማለት ነው የዳጣ አባት። እናም ማርታም እንግዲህ ተንከባከባት ኤቢን ፍቅር ስጣት፣ ያንተን ክትትልና ፍቅር ትፈልጋለች። ስለዚህ ተንከባከባት ስትለው እንግዲህ ወይም የቀነስክባት ነገር አለ ወይ ስትለው እንግዲህ እኔ ኮ አቤጌልን በደንብ ነው የምንከባከባት። በጣም ምርጥና ራሷን የምትንከባከብ ልጅ ናት። አንተ ተመልከቻት እስኪ፣ በጣም ከብት ነገር እኮ ናት ስትለው እንግዲህ በሷ ምክንያት አይመስለኝም፣ በዳጣ ነው። ዳጣ ከመጣች ጀምሮ እንዲህ አይነት ስሜት እየተሰማት ነው ስትል፣ እንግዲህ አባቷ በደንብ አባዬ በጣም ዳጣን ይንከባከባታል ይወዳታል እያለች እንደምትቀናና ለእሷ ፍቅር እንደቀነሰበት እየነገረች ነው ማለት ነው። ኤቢ እንግዲህ እህቷን ውሃንም እንዲሁ ደብድባታለች ማለት ነው፣ ፈንከታታለች ማለት ነው። እንዲሁም ደግሞ ነገሮች ለእናቷ እየተናገረች ትገኛለች ማለት ነው ውሃ እና ውሃም ደግሞ የዳጣን አነጋገር እየቀሰመች ትገኛለች ማለት ነው። እናቷም እንግዲህ ዳጣ ውሃን አበላሸቻት ወይም ውሃ እሷን እየተከተለቻት ነው ቆይያለች ትገኛለች ማለት ነው። እንዲሁም ደግሞ ዳጣ እና ናታን እንግዲህ ሳሎን ላይ አብረው ቁጭ ብለው ኤቢም እንግዲህ ቁጭ ብላ ናታንዬ ስትል ጠራች። ነው ወይ ኤቢ ሲላት፣ ቲክቶክ አብረሀኛ ትሰራም ስትለው ማለት ለምድነው አብረን የምንሰራው ሲላት እንግዲህ ፍቅረኛሞች ሁንና ሲላት ስትለው እንግዲህ አይ አንሰራም፣ ለምን እንዋሻለን፣ ብዙ ሰዎች እኮ የሚያቆናሉ ሲላት እንግዲህ እና እንደጣም አብረው እንዲሰሩ ስትገፋፋቸው እሱ ደግሞ አይሆንም አባት የሚያያል ይላታል ማለት ነው። ምክንያቱም መሆንና መምሰል ይለያያል ሲል ይመልስላታል ማለት ነው። እንዲሁም ዳጣ ደግሞ አባትን ትፈራለህ እን ምናምን በምትለው ሰዓት አባትን ትፈራዋለህ እንደ ስትል ትጠይቀዋለች። እና ማክበርና የሚሉትን መመለስ እንዳለበት ይነግራታል። ዳጣም እሺ አከብረዋለሁ ስትል እንግዲህ ኤቢ አባታለች እንዴ ስትለው መጀመሪያም እኮ ለማክበር አባት ሊኖርሽ ይገባል ስትል እንግዲህ ሞራል የሚነካ ንግግር አርጋላታለች ማለት ነው ተናግራታለች። አዎ አለኝ ያውም ኮራ ያላባት ስትል ትመልሳለች ማለት ነው ዳጣ ላይ ኤቢ። እናም እንግዲህ ዳጣም በተለመደው ንግግሯ የሆነ የብርጋዴ ላን ጦር አዛዥ ነው የምትመሲው በማለት እንግዲህ ቅልጥፍናሽ ምናምን እሱን ትመስያለች ስትል መልሳላታለች ማለት ነው። እንዲያውም ከሱ ጋር ከሱ ጋር ተነሽ ስትል እንግዲህ ከናታን ጥግ እንድትነሳ ለማድረግ ይመስላል ማለት ነው። እንግዲህ ኤቢ እሱ ጋር ተነሽ ስትላት ቀድሞ ናታን ተነስቷል። ግን የሚያሳዝነው ነገር ማለት ነው። እናም እሱ ከወጣ በኋላ እንግዲህ ተነሽና ውጭልኝ ከዚህ ስትል እንግዲህ ኤቢ ዳጣን ትናገራታለች ማለት ነው። እንኳ ዳጣ ደግሞ እንግዲህ ምንም ነገር ክፉ ሳትመልስ መልስ ኤቢዬን የወድ ደህና ደሪ ብላ ተነስታ ትሄዳለች ማለት ነው። እናም እንግዲህ የዲኤንኤ ምርመራ ይደረጋል ሲላት ውሃ እህቴ ባትሆንስ አባቴ ባትሆንስ ቶሎ ምርመራው ይደረግ እና ቁርጠን የማወቅ ነው የምፈልገው ስትል እንግዲህ ትነግረዋለች ለአባቷ ማለት ነው። አባቷም እንግዲህ ልጄ እንደሆንሽ ምንም አይነት ምርመራ አያስፈልግም እና አንቺ ነው ውሃን አይቶ መለየት በራሱ ምንም ማረጋገጥ እንደሚቻል እና እንዲሁም ደግሞ ደመ ነፍሴ ነግሮኛል ሲል እንግዲህ ይመልስላታል። ነገር ግን በድረማው እስከዚያ በዚሁ ምርመራውን እናደርጋለን፣ እስከዚያ ግን በዚሁ እንደዚሁ መኖር አለብሽ ሲል እንግዲህ ይመልስላታል ማለት ነው። ዳጣም እንግዲህ ቤት አለ፣ መኪና አለ፣ ሁሉም ነገር አለ። ነገር ግን አንድ ነገር ተሰምቶኝ አያውቅም። ነገር ግን አባትነት ግን ሳስበው ደስ ይለኛል በማለት እንግዲህ እንዲሁም ደግሞ አባዬ ብላ መጥራት እንደምትፈልግ እንግዲህ ትመልስለታለች ማለት ነው። ነገር ግን ደግሞ ያ ነገር ማርታ ላይ ችግር እንደሚያመጣና አባዬ ስትይኝ ሌላ ነገር ሊፈጠር ስለሚችል በዚሁ እንዳለች እንድትቀጥል ይነግራታል ማለት ነው። ትዳሬን እወዳለሁ፣ ልጆቼን እወዳለሁ፣ ከቤት ውስጥ ምንም አይነት ችግር እንዲፈጠር አልፈልግም ሲል ይመልስላታል። እናም የድሮ ጓደኞች ጋር ይዤ ልሂድና አባቷ ነኝ ብለህ ንገርልኝ ስትለው ሚስጥሩ አባትና ልጅ መሆናችንን ከሁለታችን ውጭ ማወቃት የለብንም ወይም ደግሞ መታወቅ የለበትም ሲላት ሲላት እንግዲህ ሞገስ ያውቃል ስትል መልሳለታለች። ነገር ግን ደግሞ ያም ያልተረጋገጠ እንደሆነ ይነግራታል ማለት ነው። እናም እንግዲህ የጣላትን ወይም ደግሞ አጎቷን አግኝታ ያው ይቅርታ እናደርግለታለን ስትለው ና አዲስ አበባ ሕዝብ እንዲህ እንዳሳደጋት እየሰረቀቻቸው ወይም እየዘረፈቻቸውም እንዲህ እንዳሳደጓት ትነግረዋለች። መርዝ የሆነችዋ ኤቢ እንግዲህ ዓለምን ወይም ደግሞ እንግዲህ ሰራተኛዋን ጠርታ ማለት ነው እዚህ ቤት ዳጣን አስመርረንና ና ባይተዋር እንደሆነች አድርገን እዚህ ቤት እንድትወጣ ማድረግ አለብን ትላታለች። ያንንም እንግዲህ መስማማት እንደማትፈልግ ስትነግራት ብር እሰጥሻለሁ ስትላት በብርም ልትስማማ አልቻለችም ማለት ነው። ቢም እንግዲህ እስከ የሆነ ነገርማ አስነክታችኋለች ስትል እንግዲህ እንዲሁም ሰላምም እንግዲህ ከናታን ጋር ያላት ቅርርብ ነው አደለ? እንደዚህ ያደረገች ነገር ግን እንዲህ አይነት ሀሳብ አታስብም፣ እንዲህ አይነት ሀሳብም የላትም ስትል እንግዲህ ትነግራታለች። ሁሉም እንግዲህ ከእሷ ጋር መሆናቸው ኤቢን አናዷታል ማለት ነው። ኤቢ እየተናደደች ያለችው በዚህ ነው ማለት ነው። እንግዲህ ሁላቸውም እንደሚወዷት እሷም ገለጸችላት። ነገር ግን አትወዱኝም እያስመሰላችሁ ነው ስትል ትመልሳለች ማለት ነው። ወይዘሮ ማርታም እንግዲህ ያው ናታን ጠንክሮ ትምህርቱን መማር እንዳለበትና እና ትምህርቱ እንደጨረሰ ቶሎ ብሎ ማግባት እንዳለበት ይነግራታል ትነግረዋለች ማለት ነው። ነገር ግን ያው ሚስት ከተገኘ እንዳለው ከተገኘ ማግባት እንደሚችል ይነግራታል። ነገር ግን ደግሞ አይንህን ገለጥ አድርግ ያው ደረጀ እኔን ወዶና መርጦ ያገባኝ አዲስ አበባ ውስጥ ቆንጆ የተባልኩት ሴት እኔ ነበርኩ፣ በማለት እንግዲህ ነግረዋለች። እንግዲህ ያው ናታንም እንግዲህ አባዬ አንቺን የመሰለች ሚስት በማግኘቱ ህይወቱ ተስተካክሏል ወይም ጥሩ ልጆችንም ሰጠሸዋል ሲል እንግዲህ ሚስትነት ከዘራችን ነው ስትል መልሳለታለች። አንተም ሩቅ ማየት አይጠበቅብህም ኤቢ የዚህ ቤት ወራሽ ናት፣ በጣም የምንወዳት ነን። እናም የዚህ ቤት እንድታስተዳድር የምናደርጋት ሴት ናት። እናም እንዴት ነው ያለው ነገር በማለት እንግዲህ ትነግረዋለች። ነገር ግን መጨረሻ ላይም እንግዲህ ስላለው ነገር ይነግራታል። ወይም ደግሞ መጨረሻ ላይ ያልተግባቡት እንግዲህ በዳጣ ነው ማለት ነው። ምክንያቱም ይሄ ነገር ናታንን አልተዋጣለትም ማለት ነው። ማርታ የምትለውን ምንም አልተዋጠለትም ማለት ነው። እና ዳጣም እንግዲህ ውሃንና ማርታን እንግዲህ አንድ ላይ አግኝታቸው ያው ቀልዶችን ተቀላልደው ያው ትምህርታችሁን ስትጨርሱ ነው የምትጀናጀኑት ባለመታገቡት በማለት እንግዲህ ወደ ድሮ ጓደኞቿ ይዛት እንግዲህ ውሃን ሄደች ማለት ነው ዳጣ ምን ሊፈጠር ይችል ይሆን? ምንስ ልትባል ትችል ይሆን ማለት ነው። አብረን የምናየው ይሆናል በቀጣይ። እንዲሁም ደግሞ ከዚህ ጋር እንግዲህ ኤቢ ናታን በተኛበት ገብታ እንዲያም እንዲም ወዲም ወዲያም ወዲያም ብላ ማለት ነው እንደምንም ብላ ያው ስም አለች። ወይኔ በላቸው ማለት አሁን ነው ማለት ነው። ናታን ተስሟል ማለት ነው። ናታንም ደንግጦና በርግጎ በመነሳት ምን እያደረግሽ ነው ምን እየሰራሽ ነው በማለት ይጠይቃታል። እናም ፈራነህ ለምንድን ነው የማይገባህ ስትል አይገባህም ስትለው እንግዲህ ከአንተ ፍቅር ይዞኛል ካልሽ በይኝ ሲል እንግዲህ ይህን ነገራታል ማለት ነው። እናም ለምንድን ነው የማይገባሽ? ምናምን ብሎ እንግዲህ ሲጠይቃት፣ ስፋራ የማይገባ መሃይም ነህ በማለት እንግዲህ ሳድባው ትታወጣለች ማለት ነው። ናታን በቀጣይ እንግዲህ ልቡ ሌላ ሰው እንደሆነ ተነግሮታል። ሌላ ሰው ጋር እንዳለ ተነግሮታል። ነገር ግን ደግሞ በቀጣይ ምናልባት ስለ ኤቢ ያስብ ይሆን? ናታን ምን ሊፈጠር ይችል ይሆን? እንዲሁ በቀጣይ የምናየው ይሆናል ማለት ነው። እናም እንግዲህ ዳጣ በመጣችበት ያው ኤቢ እንግዲህ ውሃም ጋ ያገኘችውም ጋ ነው እንግዲህ እየተባላች ያለችው ማለት ነው። እናም ዳጣ ወደ ቤት ውስጥ መጣ ማለት ነው። እንግዲህ አብረው በሚያወሩበት ሰዓት ሰላም እንደሌለና ከዚያ ቤት ውስጥ መውጣት እንዳለባት ነግራት አለች ማለት ነው። ኤቢ ለዳጣ ማለት ነው። ምናልባት ዳጣ ይህንን ነገር ተጠቅማ ከዚያ ቤት ትወጣ ይሆን ተወጣችስ ምን ሊፈጠር ይችል ይሆን? ነገር ግን ደግሞ ከመውጣቷ በፊት ወይም ደግሞ እዚህ ቤት መውጣት አለብሽ፣ እዚህ መኖር የለብሽም ስትል ትናገራታለች ማለት ነው። ግን ደግሞ በተኛችበት እንግዲህ ኤቢ ገብታ የዳጣን ፀጉር እንግዲህ ቆርጣለች። ማን ጋር ሁና ዲኤንኤ ልታስመረምር ይሆን? የማንን ጸጉርስ ተጨማሪ ልትወስድ ትችል ይሆን? ምናልባትስ ደግሞ አባቷ በተኛበት የአባቷን ጸጉር ወስዳ የአባቷ ጋር ልታስመረምራት ይሆን? ወይስ ደግሞ ከራሷ ጸጉር ጋር ልታስመረምራት ይሆን? ከየትኛው ጋር ልታስመረምራት እንደሆነ እንግዲህ በቀጣይ ክፍል እናያለን ማለት ነው። ቤተሰብ የዳጣ ጸጉር ተቆርጧል፣ እንዲሁም ናታን ተስሟል። በቀጣይ ምን ይጠብቅ ይችል ይሆን? በቀጣይ ናታን ምናልባትም ደግሞ ኤቢ ጋ ፍቅር ይዘው ይሆን ወይስ ደግሞ የዳጣ ፍቅር ጠብ ያደርገው ይሆን? ናታንን በቀጣይ የምናየው ይሆናል። ቤተሰብ ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ እያልኩኝ እወዳችኋለሁ። ቀጣይ ክፍል ምን ሊሆን ይችላል በጉጉት ጠብቁ እንመጣበታለን። ማለት ነው፣ ወዳችኋለው። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦች ሁሉ ይሁን እያልኩ ሰናበታችኋለው። የዳጣ አድናቂዎች ዳጣ ማለት ነው ትለያለች ያለች ስላችሁ፣ የዳጣ አድናቂዎች እንግዲህ ላይክ ሸር ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ። ባይ ባይ። አባቷ እኔ ብለህ ትነግርልኛለን። ዳጣ የአንቺና የኔን አባትና ልጅ መሆን ከእኔና ከአንቺ ውጭ ማንም ላይ ያውቀኝ። ሞገስ ያውቃል ይሁንሽ፣ እሱም አላረጋገጥም። ይሄ ደግሞ በእኔና በአንቺ መሀል የሚቀር ሚስጥር። እመኝ፣ እንዳጣ ምንም ቢሆንን ያንቺን አልጥልሽ። እሺ አጎቴ፣ መቼ ነው የምታገናኘው? ምን ልታደርጊ? እኔም እስከዛሬ ይቅርታ አላደረግ አግኝተን ይቅርታ እናደርግለታለን። በጣም ጥሩ ነች ነሽ፣ አይገሽ ደረጀ፣ ህዝቡ ሲያሳድግህ እንዲህ ነው። የአዲስ አበባ ህዝብ እንዲ ነው ያሳድግህ፣ ሊያውም እየሰረኩት። ምን ልተባበርሽ? እዚህ ዳጣን ተጋግዘን እናስመራት ማለት ማለትማ፣ አንቺ ጋር ስትመጣ ፊታት ትስጫት አታላግሪያት።